ባልሽ ለመሆን ብዙ ጥሬ ያለሁ፣ ያም ቢሆን ግን አልተሳካም። ሀብታም ባል ፍለጋ ቢሆን ይህን ሁሉ ነገር ከአንተ ጋር ባልታገልኩ ነበር። ቆይ ግን ያቺ ማናት? የአባቴ ቤት እኮ ነው። ድርጅቱም ቢሆን የአባቴ ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም፣ በእኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ ይዤላችሁ የመጣሁት ትሁት ክፍል ሰላሳ ሶስትን ነው ማለት ነው። እንግዲህ የምንማማርበትና ደስ የሚል ዩቱብ ቻናል አላቸው ማለት ያኔ ድራማ አላቸው ማለት ነው። እና እሱን ነው ይጃላችሁ የመጣው ፕሌስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ያበረታቱኝ እያልኩኝ ወደ ቀጣይ ቪዲዮ እንሄዳለን ማለት ነው። ተከታተል ተከታተሉኝ። ጋሼ ቆይ ምንድነው የተፈጠረው? ለምን አይነግሩኝም? ጋሼ ኤደን፣ ጋሼ ልጅ፣ አንቺ በጣም ጥሩ ልጅ ነሽ። አራት ሚሊዮን ብር ለአንድ ሰው ይሰጣል? ያው ምንም አይነት ስራ መስራት ለማይችል ሰው እንዴት ይሰጣል ይላታል ማለት ነው። ጋሼ ልክ ነው። እኔ እንዲህ እንዲሆን አልፈልግም እንዲህ እንዲሆንም እንዲህ ይሆናል ብዬም አላቅም። ልክ ነው ጋሼ። ለአንቺ መሆን አልችልም ብሎ ትቶኝ ሄደ። አንቺ ዳኒን ማግባት ፍላጎት ካለሽ በትክክል ልትሰሪበት ትችያለሽ። በትክክል በልክ በእርግጥም አስቀይሜዋለሁ፣ ግን ልክ ነኝ። ግን እኔ የማላቃቸው ነገር እንዳሉ ይሰማኛል ጋሼ። የማላቃቸው ነገር አሉ እንዴ። ቴና እንዴት ነሽ? ጸጥ አለችና ተነሽ፣ ወደ ኩሽና ግቢ። ጋሼ ከእንግዳ ጋር ነኝ፣ እማወራው ነገር አለ። ቲና ቆይ፣ ችግር አለ። እማት ሰሚውን ወሬ ነው እያወራን ያለ ነው። ቲና አይምሮ አለኝ ብለሽ ለማውራት ራሱ ከነሱ ጋር ለመቀመጥ ለራሱ አይምሮሽ እንዴት ፈቀደ? ጉድ እኮ ነው። አንዳንድ ሰዎች ያደረጉትን ነገር እንዳላደረጉ ይቆጥሩትና ሞራላቸው ከቲና የተማር ነው ወንድምና ወንድም ተጣምረው ነው ያደጉት። ቆይ ጋሼ የልጆን ሚስት አይደለች? ወንድምና ወንድም ተጣምረው ነው ያደጉት። ግን ቢሆንም ትለዋለች። እሷም ቢሆን ገንዘብ ፈልጋ ነው ትለዋለች። ገንዘብ ፈልጋ አይደለም ቤት ፈልጋ ነው ልጅ፣ ይላል እሱን ነገር ዳኔ ነግሮኛል። አንዳንድ ሰው ሲቀርብሽ ለምን በይ፣ አንዳንድ ሰው ሲርቅሽ ደግሞ ለምን በይ፣ ሲወድሽም ለምን በይ። የእኛ ሰው ሞኝ ነው፣ ሲጣሉት ብቻ ነው ለምን የሚለው። ይሄ ትምህርት ይገባናል። ሁላችንም ይገርማል። እኔስ ምንድነው? ወጣ እያልሽ ነው ጋሼ? አዎ ጋሼ፣ ከእሷ እሱ ይሻላል። ከተጋቡ በኋላ ከመቸገር፣ ከአሁኑ ማስተካከል ይሻላል። ምክር ነው ጋሼ። እሺ ጋሼ፣ አስተካክላለሁ። በቃ ልሄድ። ቆይ፣ ቡና ትጠጫለሽ? እኔ ነው የምናገረው ወይነ ቲና እኔን ውጪ ይለኛል ቆይ ግን ያቺ ልጅ ማን ናት የቷ ያቺ የሸኛሀት ልጅ ዛሬ እኛ ቤት መታ ነበር ብር እሰጥሃለሁ ብሎ ጋሽ ዋሸኝ ህልሜን እኮ ቅዠት ነው ያደረገው ቲና ለምን አልነገርከኝም ቆይ እጄ ላይ ምንም ነገር ሳልይዝ እንዴት ነው የምነግርሽ አልሰጥም አለ ተጫወተብኝ በራስህ ሲሆን ገባህ አይደል ይውልሽ የፈለግሽውን ማድረግ ትችያለሽ እርግጠኛ ነህ አዎ፣ እርግጠኛ ነኝ። ቆይ አንተ ታግዘኝ፣ እኔ የምችለውን አድርጋለ። ካስፈለገ እኮ የማይቻል ነገር የለም። አግዝሻለሁ አላት። ካስፈለገ እኮ የማይቻል ነገር የለም። ቲና አሁንም ወደ ተንኮሉ አለት ገባ ነው። ጉድ ይውልሽ እኔ ደግሞ የምችለውና ማልችለው አለ። ስለዚህ አትነዝነዥኝ። የነገርከኝን ነገር አምነህበታል ዲና? ምኑን ተስፋ መቁረጡ ንገር፣ ማትማል። ይሄ ውልሽ ኤዱ፣ ህይወቴ ውስጥ አንድ ተስፋ የምትሰጣት ልጅ ብትኖር አንቺ ብቻ ነሽ። ሀብታም ባልፈለጋ ቢሆን ኑሮ ካንተ ጋር አልታገልም ነበር። ቆይ ሀሳብህ ምንድን ነው? ሀሳቤ ከአንቺ ጋር መኖር ነው። አሁንስ? አሁንም እንደዛው። ስለዚህ መስራት ያለብህን ሁሉ ትሰራለህ ማለት ነው። ጥያቄ ነው። አሁን ግን መረጋጋት ትፈልጋለሁ። ደህን አይደለሁም። አንተ ግን እንደዚህ አይነት ደረቅ ሰው ነህ እንዴ? ደረቅ አይደለሁም። ደረቅ ባትሆን በሰው ገንዘብ እንደዚህ ግግም ብለ ደርቀ ትቀራለህ እንዴ? ኒካ እንደዚህ የሚወላወል ሰው ያስጠላኛል ብለ ብድግ ብለጥነው ሄደች። እንደዚህ አይነትን ወንድ እርግፍ አድርጎ መተው ነው። ምን አባቱም አይመጣም። ሰርቶ በራሱ መተማመን የማይችሉ ወንድ ሲጀመር ትዳር ሊሆን አይችልም። የሰው ገንዘብና የሰው ጉልበት እየተያየ ልክነሽ። ቴናዬ ዲናዬ እያንሽ ቴና አልኩ። ቴና ካፌ ነው ምገባው። አሁንም መቀመጡ ተያይዘሽዋል። ትሁት ምን ነው ቅሬታ አለ ያ ሰውዬ በጣም ያሳዝኔ ነበር፣ አሁን ግን በጣም ጠላሁት። ምን አባት ከማጣመጣ በተታ ነው። ለምን? ምክንያቱም በጣም ውሸጣም ነው። አይ የሰው ገንዘብ ደሞ ቆይ፣ ምን ዋሸ? ብሩን ብሩን፣ ቆይ አልሰጥም አለ እጣ አውጣ አለኝ። እጣው እኮ ግን አልደረሰኝም። ታዲያ እሱ ምን አደረገ? ይሄ ክፉ ድልህን አማረኝ። ትዕውት ግን የመጭ ጌታ ታዲያስ ምን አደረገህ? ይህ ክፉ ድልህን አማረር እንጂ አለችው። አስር ብር ይሰጠኛል፣ ትፍት ሰጥሱቅ ማለት ነው አለችበት፣ ማለት ነው አይ ዳኒ፣ አንቺ ደግሞ አትሳቂ አትምሸቅ እንጂ፣ ምነካ፣ ገንዘብህን የተቀማህ እኮ ነው የምትመስለው በነገራችን ላይ ስለሚጠፋ እያቆምኩ እየሰማሁ ነው የምሰራው ቪዲዮን ማለት ነው። ገንዘብ እኔ የተቀማ እኮ ነው የምትመስለው ስትለው ይውልሽ ያ የምትጠይውን ክፉ ዳንኤል ነው የምሆንብሽ የሰው ገንዘብ ምርጫ ያንተ ነው ግን እኔ ኤደንን ባታጣው ምርጫ ያንተ ነው ብዬ ነው ባታጣት መልካም ነው ብዬ ነው ምርጫ ያንተ ነው። እሷን ምርጫ ሰጠችኝ ያውም የማይመረጥ ሁሉንም ትተሷን ብታተርፍ ይሻልሃል። ል ትሁት ትሁት፣ እኔ ኢዱን በጣም የምወዳት ስለ እሷ የምትነግረኝ ነገር ምንም አይነት ቅሬታ የለኝም፣ ግን ደግሞ ቢያንስ እንኳን አንቺ ተረጅ ዳኒ፣ የአንድ ሰው ትዳርን ለመበላሸት የስንት ሰው ህይወት መበጥበት አለበት? ቆይ ግን እሱ ልክ ነው። እኔ ቴና ነው ድጃት አይደለም እዚህ ሁሉ ነገር ውስጥ የገባሁት አንተ ጋር ለመሆን። የሚወዳትን አንድ ወንድ ልጅ ልብ ሰበረች። ምንም ሳያደርጋት ደግሞ አባዬን አስቀየመች። ትሁት ትሁት እኮ ንግግርሽ ይመቸኛል። ጌታ ምስክሬ አንቺ ነሽ። እኔን መሆን ያለብሽ ወይ ደግሞ እኔን እኛ አንቺን መሆን ያለብሽ ጌታን ትክክለኛ ነገር ነው የምትናገረው። እስኪ አስበው፣ በአባዬ ፊት ያደረጋችሁትን ነውር ሁሉ እንዴት እንዳሰቃያችሁት አስበው እስኪ፣ በእናትሻ ታስታውሽኝ። በእርግጥ እኔ እሱ ምንም አላደረግኩትም። ሽምጥጥ ያለ መካድ በረጉድ ሀበሻ ቴሌፎን ፒ አስታውስ። ምን የሚፈጠር ይመስልሃል? ሞት ይመጣል፣ ግንባሬን ብሎ ይገላግለኛል። ይህንማ ምን መልካም ነው። የሚገርመው የኔና የሷ ሞት አንድ መሆኑ ነው። ቢያንስ አልሞትክም። እንዲህ ካደረገኝ መሞት ይሻለኛል። ምንም አይተናነስም። በጣም ነው የምጠላው፣ በጣም ነው የምጠላው። ይገርማል ሪኮርድ እየገባብኝ ነው። ይዝነው አባዬ። ግን እንዴት ወንክ፣ እጣ የጣፍኩለት አስር ብር ወጣ። ጋሼ ቆይ ግን የምር ቢደርሰው ተሰጠው ነበር? አባዬ ግን የዋዛ ሰው አይደለህም። ቆይ ግን አባዬ ቢወጣለት ኑሮ ተሰጠው ነበር? እሱ የጠየቀኝ ብር እጣው ላይ አልወጣለትም። እሱ እኮ ሊያብድ ነው። ቆይ በሰው ገንዘብ ማበድ አለ እንዴ? ተስፋ ቆርጧል። አሁንም አባዬ ግን ስምህ ደመላሽ ነበር መሆን የነበረበት። ደመላሽ ምን አድርጌ? ካሌብ ተው እንጂ አባዬ እያደረክ ያለኸው ነገር እኮ ቀላል አይደለም። የወሰዱብኝን ጤና ጤና ሳጥቼ አልመለስኩ፣ ያን ሁሉ በደልም አልመለስኩ። ምን አደረግኩ? ካሌ የገዛ ገንዘቤን ካልወሰድኩ ብሎ ስለተናደደ በገዛ ቤቴ ካላባረርኳችሁ ስላለች ጉድ እኮ ነው። አይ ሰው፣ ተው እንጂ ካሌብ ፍርደገም ድላት እኔ እኮ አንተን ነው የምደግፍ አባዬ። ከራሳቸው ውጪ የዓለም ሁሉ ሕዝብ ቢሰማ እኔ ነው የሚደግፈኝ። እኔ እኮ አባዬ ሌላ ነገር እንዳያደርጉ ብዬ ነው። አሁን ማ ይተጋገዛሉ። አሁን ግን አባዬ በተታረቃቸው መልካም ነው። አሁን እኮ ሁለቱም ንዴት ላይ ናቸው። እንዴ ባይታረቁስ ምን አባታቸው ያመጣሉ? አባዬ ሳያጥ እንዴት ብሎ ሲላት፣ አባዬ ሳታውቅ እኮ እንዳያጠቁህ ብዬ ነው። ምንም አያመጡም፣ አትፍሪ። እሺ አባዬ። ዳንኤል ጥሩ አትመስለኝም። በሰላም ነው? አዎ ካሌብ፣ ትንሽ ደብሮኛል። ምናልባት እኮ ስራ ስለማትሰራ ይሆናል። ከየት ይመጣል ብለህ ነው? ስራ እኮ ከቤት አይመጣም። ግዴ ለምን ይሄዳለሁ? አንተ ብቻ ከየት እንዳለ ስራው ነገረኝ። የቀለድክብኝ ነው? አንተ ነህ እንጂ የምትቀልደው። ምናልባት ጭንቀቱ ከጥገኝነት የመጣ ነው ብዬ ነው እኔ የምልህ። አንተ ግን ጥገኛ ነኝ ብለህ አታስብም እኔ ለምን እንደዛ ላለሁ? ያው ጥገኛ ስለሆንክ ነ እንደዛ ነው የምታስበው? እኔ ጥገኛ እንደሆንኩ ነው የምታስበው ይላል ካሌብ። እኔ ማስበው እውነታው እንደዛ ስለሆነ ነው። አባቴ ቤት እኮ ነው ካሌብ፣ ድርጅቱም ቢሆን የአባቴ ነው። እኔም እንዳንተ አይነት አባት ቢኖረኝ ህይወት የሚቀለኝ አይመስልህም ዳኒ? አየህ፣ የአባትም ቢሆን መስራት ያስፈልጋል። አዎ መስራት ያስፈልጋል ተመቻቸ ቦታ መኖር ምግብ፣ ውሃ ምናምን ሳይሉ ቀለል አይመስልህ ይለውና ይነጋገራሉ ማለት ነው። ከዛ መጨረሻ ላይ እንደዛ ብለው እሱ የእድል ጉዳይ ነው ምን ታደርገዋለህ? ይለዋል ማለት ነው። እንደዚህ እየተባባሉ ድራማው ይቀጥላል ማለት ነው። ውዶችዬ ይህን ዩቱብ ቻናል ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖኝ አበረታቱኝ። መስራት ራስን ያስከብራል። ገንዘብ፣ የቤተሰብ ገንዘብ ወይም ደግሞ የፋሚሊ ገንዘብ ለማንም ምንም አይጠቅምም። ብንሰራ ብንለወጥ ለራሳችን እንጂ ለሰው አይደለም ብዬ አስባለሁ። ውዶችዬ ፍቅሮችዬ ይህን ዩቱብ ቻናል ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖኝ አበረታቱኝ። እንግዲህ መድኃኒዓለም በቀጥ መዳን ያለ ማለት ነው። ስምስላሴ እንግዲህ ይቅርታ አድርጉልኝ፣ ተጨናነቅኩባችሁ አጋጣሚ ሳላስበው ሴት የምትጠብ ስለነበረ ነው። ማራች የፍቅሮች የዩኒቱ ቻናል ላይክ ሸር ሰብስክራይብ ያደረጋችሁ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።